እንደ ሙኔራ ግን እኔ እና አንቺ አብረን በልተን አብረን ጠጥተን እንስንት ነገር አሳልፈን አሁን እንደው ከሰይድ ጋር ተጋብተሽ ትኖራለሽ። ጥሩ ልጅ በጣም ሰራተኛ፣ በጣም ነበረች ነበ። እንግዲህ ሙኔራ ተስሳት ነው እንደዚህ እየተጫወተባት ያለው እንጂ፣ ሙኔራ በጣም ማለት እንደማታገበው እርግጠኛ ነበርኩኝ። ያው እርግጠኛ ባልሆንም ማለት ጓደኛ ስለነበርን ምናምን እንደዚህ እንትን ምትላል መሰለኝ። ግን ለማንኛውም እንግዲህ ሙኔራ እውነት እውነት አዝኛለሁኝ እኔ በመጀመሪያ ያው በጣም ይቅርታ። ግን እውነት ሙኔራ በቃ በጣም ነው ያዘንኩት ምክንያቱም አንቺን ካንቺ አልጠበቅኩም ነበረ። ግን ለማንኛውም በቃ ያው እኔም ስለማልመጣ ሰላም ሰላም፣ እንዴት ናችሁ? ሰላም ነው? እንዴት ነው ባላችሁበት ሰላማችሁ? ብዝዝት ብዝዝት ይበልልኝ። እንግዲህ ሱመያ ለሮዛ መልስ ትሰጣለች። ሮዛ ከሱመያ መልስ ስጠብቅ ነበር። ሱመያም እንግዲህ እየተቃጠለች ውስጧ እህር እያለኝ ቢሆን መልስ መልሳለች፣ ማለት ነው። እንግዲህ ውድ ተመልካቾቼ ሱመያ ልቡና ይስታት፣ ባሏ የገዛ ባሏን እንግዲህ አሳልፋ ለጓደኛው ራሷ እያስረከበኝ ነው ማለት ነው። ምንም ማድረግ አትችልም። ምንም የሚደረግ ነገር የለም። እንግዲህ ለምኗታል። ሰው እስከሚለምን ድረስ ለምኗታል። ራሷን ቢያለች እንግዲህ ምን ይደረጋል። አሁን ግን ተናዳ ጓደኛ የሆነሽ አብረን በልተን ጠጥተን፣ እንዴት ምን ብለሽ ባሌን ታገቢያለሽ ማለት ይሄ ማይ ያን የማይሆን ነገር ነው። ለምን ለሷ ብሎ እሱ ቆሞ ይቅር? እንዴት ታዲያ እንዴ የለመናተላ ለምን ወንድ ልጅ ነው። ወንድ ልጅ ደግሞ ማግባት እንኳን እሷ አጠገቡ ሳትኖርተውና ማለት ነው። እሱ አብሮ ቢኖሩ ራሱ ወንድ ልጅ ያምሮ አላኪ ሌላ ሴት ማለት ነው። እንደዛ ነው እንግዲህ። ምንም ተቃጠለችም ተወችም መቻል ነው እንግዲህ። እንደዛ ነው የምለው ውዶቼ እኔ ግን እንደ ሐሳቤ ሱመያን በጣም ራሷ ጥፋተኛ፣ ራስ በራሷ ጥፋት ያደረገችው ማለት ነው። ያን ጊዜ መቼ ልጅ ጓደኛዋ ናት፣ አብራ የጠጣሽ ናት። ለምንድን ነው በሌላ ስልክም ታስ? ልጅቷ በጣም የዋህ ናት፣ ሚስኪን ናት። ያኔ በሌላ ሰው አስደውላ ለምን? ከዛ በኋላ እሷን እንደዚህ ቢያደርጓትስ ምን ሀል ይሰማታል? ሰው የሰው ልጅ እኮ አንድ ሰው የሆነ ነገር ሊያረግ ከፈለገ እኔስ ብሎ እዛ ቦታ ቆሞ ማሰብ አለበት። እቺ ልጅ አሁን እልህ ይዟት መጀመሪያ እሷ እንደዛ ደስ ብሏት እንደውም ይጋቡ ይተመለስ ልጆቹንም ትመልስለት ብላ ደስ ብሏት እሺ ብላ ነበር። አሁን ግን የሱመያን አስተሳሰብ ስታይ፣ በሷ እልህ ሰኢድን እያገባን ነው። ሰይድም እልህ ይዞት ይመስለኛል። ግን መጀመሪያ ተዋውደውም ይሆን አይታወቅም። እንግዲህ ይሄው። እንግዲህ ይሄ አሁን እኔ ከካላሰርክልኝ እያለኝ ነው ማለት ነው፣ ሮዛ ስለዚህ ስለዚህ ሱመያ ሮዛን እንደመሰከረችላት ነው። ይሄው ጥሩ ሰው ናት፣ ጥሩ ልጅ ናት፣ አብሬ አጠጥቻለሁ፣ በልቻለሁ፣ ክፉ የለባትም፣ ለሰው ክፉ አታስብም ብላ ራሱ በራሷ ራሱ እየመሰከረችላት ነው ማለት ነው። ስለዚህ ኦኬ፣ ጥሩ ልጅ ከሆነች አግባት ባሏ ለምን ትናደዳለች? ምን ችግር አለው? ጓደኛ እኔ ካልፈለግኩት ባሌ ባሌን እኔ ፈልጌ ከጣልኩት በቃ ማንም እንኳን ጓደኛ እህት የታግባው ከፈለጌ ምን አገባኝ። ያኛው ሰይድ ቆሞ እንዲቀር ያኔ ምልም ላይ እንዳይደርስ አላማዋ እንደዛ ይመስላል። ግን ያኔ የሰይድ በታችነት ነው የምትፈልገው ይመስላል እንጂ አንድ ሰው ከተው ማለት ነው ማንንም ያግባ ማንንም ማይመለከተን በቃ የራሷን ህይወት መምራት ነው እሷ አሁን በቃ ምንም ማድረግ አይቻልም? ካልፈለገች፣ ወይ ከፈለጌ ደግሞ እሷ አሁንም እየጠበቃን ነው። እንደውም ጥሩ ባል ነው ያላት እሷ። አልሐምዱሊላህ፣ አሁንም እየጠበቃን ነው። መመለስ ትችላለች ነበር፣ ግን እሷ እራሷን እንትን እያከበረኝ ማለት ነው በቃ። ያኔ እንደንትን እያሰበች እንዴት ምን ብዬ ወይ ምን ብዬ መመለሳለሁ። በውስጥ ማብረት ትችል ነበር ያኔ ከተሰማት ማለት ነው። ግን አሁን ጓደኛዬ አብ አብሬ በልቼ ጠጥቼ ብላ ማለቃቀስ ይሄ አያስፈልግም ነው የምላችሁ፣ ውዶቼ። እና ሰይድም ደግሞ እንግዲህ እሷ ከተወች ካልፈለገች እንኳን ሮዛ ሮዛ ላይ ራሱ ይሄው ሌላ ሚስት ያምረኛል እያለኝ ነው። ቁርጥ ቁርጧን እየነገራ ያገባት ነው ሷን ራሱ ማለት ነው እስከ አራት ለማንኛውም ይሄን ነው የምላችሁ። ይሄ ቪዲዮ ከተመቻችሁ ላይክ እያረጋችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አርጉልኝ፣ አበረታቱኝ ነው የምላችሁ። እስቲ ሀሳባችሁንም ኮሜንት ስር ጻፉልኝ። እስ አንዳንድ ሀሳብ እንደዛ ነው የምለው። ባላችሁበት ሰላማችሁ የብዛ በጣም እወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝዝት ብዝዝት ይበልልኝ ነው የምላችሁ። ሰላም ሰንብቱ። ባላችሁበት የአላህ ሰላምና እዝነት ከእናንተ ጋር ይሁን።